ስለ ሀሳብ ተፈጥሮና አሰራር ማወቅ በቀላሉ ተጽዕኖ ስር የማንወድቅ እውነትን የምንጠይቅ የውስጥ ኃይላችንን የምናውቅ እንድንሆን ይረዳናል። በዚህ ቪዲዮ የውስጥ ዓለማችን የተቀረጸበትን የአስተሳሰባችን ምንጭ እንመረምራለን። ይህ ክፍል አንድ ነው። ዛሬ የሀሳብ ምንጭ አንጎል አለመሆኑን የተለያዩ ነጥቦችን በማንሳት እናያለን። ባለንበት አንቆ የያዘን ሲወርድ ሲወርድ የመጣ አስተሳሰብ እንሞግታለን። አላማችን ጠያቂዎችን ማበረታታት ፈላጊዎችን መርዳት ነው። እንኳን ደህና መጣችሁ። እስከ መጨረሻው ድረስ አብረን እንቆይ። ሀሳብ ከየት ነው የሚመጣው? ሀሳቦቻችን የሚመነጩት ከየት ነው? እንዴት ነው በአጠቃላይ የሰው ልጅ ንቃተ ህሊና ወይም ኮንሽስነስ መሰረታዊ ተፈጥሮ ምንድን ነው በሚለው ጉዳይ ላይ በፍልስፍናውን በሳይንሱን ቦድ ነው እየተከራከሩበት ለግንዛቤ እንዲቀለን በአጠቃላይ በሁለት ከፍለን እናየዋለን። አንደኛው ማቴሪያሊስቲክ ወይም ደግሞ ቁሳዊ እይታ ሲሆን፣ ማለትም የሚታየው ነገር የመጣው ከራሱ ከሚታየው ነው፣ ከሚታየው ውጭ ሌላ ነገር የለም። ስለዚህ ሀሳብ፣ አእምሮን፣ ንቃተ ህሊናን ራሱ የፈጠረው አንጎል ነው የሚል አይነት እይታ ሲሆን ሌላኛው ደግሞ አይዲያሊዝም የሚሉ ሀሳባዊ እንደማለት ነገር ነው። ሀሳብ ቁስን ይመራል ነው፣ ከመንፈሳዊ ጋር የሚያያዝ እና በዚህኛው ሳይድ በጣም የተለያዩ አመለካከቶች አሉ። በአጠቃላይ ግን ማተር ወይም ቁስ የሚባለው ነገር ራሱን በራሱ አልፈጠረም፣ እራሱን በራሱ አያንቀሳቅስም። የሚያንቀሳቅሰው ኢንቴንሽን ወይም ፍላጎት ምንጩ፣ ኢንቪዝብል ፎርስ ወይም በስጋ አይን የማይታይ ሌላ ሀይል አለ በሚለው ጉዳይ ላይ አንድ ናቸው። ሀሳባዊና መንፈሳዊ ዴፊኒሽን ላይ ወይም ደግሞ የሚሰጡት ማብራሪያ ላይ ሊለያዩ ይችላሉ። ዞሮ ዞሮ ግን ቁስ አካላዊ እይታ ተቃራኒዎች ናቸው። አንጎል የንቃት ና ፈጣሪ አይደለም በሚለው ነገር ይስማማሉ ማለት ነው። ቁሳካላዊ እይታ ሲባል ምን እንደማለት ነው? አሁን ለምሳሌ ምስር ወጥ ሳን ቁጭ ብሎ ብናገኝና ማን እንደሰራው ኬት እንደመጣ ምዝሮ ወጡ ራሱን በራሱ ነው የወጠወጠውና በተፈጥሮ ሂደት ግፊት ምክንያት ምስሩ፣ ሽንኩርቱ፣ ዘይቱ ተገጣጥሞ ወጥ ሆነ፣ በሂደት ደግሞ ወደ ሌላ ነገር ሊቀየር ይችላል ብለው ያምናሉ ያስባሉ። ስለዚህ በዚህ አመለካከት መሰረት ማሰብ፣ ማወቅ፣ ማስታወስ፣ መፍጠር የመሳሰሉት ነገር አንጎል ውስጥ ስለተገኙ አይ በቃ ይህንማ አንጎል ነው የፈጠረው ተብሎ ተደምድሟል። ስለዚህ ሀሳብ ሀሳብን ማፈልቀው ነው የነኝ ሀሳቦች በጠቅላላ ላይ የሚመነጩት ከኔ ከራሴ ውስጥ ነው የሚለውን እኔ እኔ እኔ የሚለው ማንነት ቁስ አካላዊ የሆነ እይታ አንተማ አይደለህም ከሚለው አንጻር እንሞግዘው። መጀመሪያ እኔ ለማመንጨት እኔ የምለው ነገር ምንድነኝ? እኔ ራሴ ማንነቴ ነው የሚመነጨው ብለን ምናምን ከሆነ ማንነት የሚባለው ነገር ራሱ ማመንጨት የሚችል በራሱ የቆመ የሚኖር ቋሚ ነገር መሆን መቻል አለበት። እኔ የምንለው ነገር በራሱ ሲጀምር ማን ነው ምንድን ነው? ስማችን ነው? ስራችን ነው? ትምህርታችን ነው? ሙያችን ነው? ቋንቋችን ነው? ምናችን ነው? እኔ የምንለው ነገር ስጋችንን ነው። ስጋችን ህፃን ሆኖ የጀመረ እያደገ እየጎለመሰ እያረጀ የሚሄድ በሂደት የሚቀየር ነው። ስጋችንን ልንሆን አንችልም። ስጋዬ ነው የምንለው ገላዬ ነው የምንለው ነገር እኔ ሊሆን አይ፣ እኔ የሚባለው ነገር እራሱ ያለማቋረጥ የሚቀየር የማያቋርጥ ሂደት ነው። ስለዚህ እኔ ብለን የምናስበው ነገር ስማችንን ነው፣ ታሪካችን ነው፣ ቋንቋችን ነው፣ ባህላችን ነው፣ ከማህበረሰቡ የተማር ነው፣ ከውጭ የገባብን እንደ ፕሮግራሚንግ አይነት ነገር ፕሮግራም የተደረግነው ነገር ነው። እኔ ብለን የምናስበው እሱ ደግሞ ሊቀየር የሚችል ነገር ነው ስለሚያስተዳድር የሀሳባችን ባለቤት እኛ ከሆነን ለምድር የሚጠቅመን ብቻ የማናስበው የምንፈልገውን ብቻ ለምን አናስበው? የማንፈልጋቸው ሀሳቦች ላይ ይመጡብናል። ያላሰብነው ነገር ለምን ይመጣብናል? እና ከመሬት ተነስቶ ብልጭ ብሎ የሚመጣብን ሀሳብ አለ። ለምሳሌ እና የመሳሰሉትን መመለስ መቻል አለብን። ስለዚህ እኔን የማመነጮ ለማለት መጀመሪያ እኔ የሚባለው ነገር ምንጭ ለመሆን እሱ ራሱ ሊኖር ሊገኝ ይገባዋል። እኔ የሚባለው ነገር ሂደት ነው። ያለው ነገር ይህንን ፕሮሰስ የሚመሰክረው ምስክር ብቻ ነው። እሱ ምስክር ደግሞ እየሆነ ያለውን ነገር የሀሳብ ይመጣል ይሄዳል፣ ስሜት ይመጣል ስሜት ይነሳል ይመለሳል። እሱ ግን ዝም ብሎ ይመሰክራል። ህጻነታችን ጀምሮ እስከ ዛሬ ድረስ ያለውን ህይወት ታሪካችንን ዝም ብሎ ሲመሰክር የነበረ አሁንም ያለ በዚች ቅጽበት ይህንን ድምጽ እየሰማ ያለው እሱ የማያቋርጥ የማሄድ የማይመጣ ምስክር ነው። እሱ ደግሞ በራሱ የሚያደረገው ምንም ነገር የለም። ነገሮች እየሆኑ ነው፣ እሱ እየመሰከረ ነው፣ እየታዘበ ነው። ዝም ብሎ መታዘብ ብቻ። ሌላው ደግሞ ደግሞ ፈንዳሜንታል ወይም መሰረታዊ የሚባለው ነገር ስለ ሰው ልጅ ምንድን ነው? ትንፋሽና ንቃት ትንፋሽ የስጋ ህይወት ነው። ንቃት የአእምሮ ህይወት ነው። ሁለቱም ደግሞ ሂደት ናቸው። ትንፋሽ ይሄዳል፣ ይመጣል፣ ይገባል፣ ይወጣል። ንቃትም ልክ እንደዛ። እንቆጣጠረው፣ የምናዘው፣ የምንገዛው ነገር አይደለም። ነቅተን ነው ራሳችንን ያገኘ ነው። ንቃት ወይም አዌርነስ ከሌለ ኮንሽስ ኤክስፕሪያንስ ወይም ልምምድ የሚባለው ነገር ራሱ የለ። እኔነት ንቃት ነው ማለት እንችላለን። እንደዛ ካልን ደግሞ ንቃት ምስክር ነው። ምስክር ደግሞ ታዛቢ ነው እንጂ አድራጊ አይደለም። ውስጤ የምንለው ነገር በጠቅላላ የመሆን ሂደት ከሆነ ሀሳብም ልክ እንደዛው የመሆን ሂደት ነው ነው ሀሳብ ራሱን በተለያየ መልኩ እየገለጠ ነው። ንቃት ደግሞ እየሆን ያለውን እየመሰከረ ነው። ስለዚህ ባጭሩ እኔ ብለን የምናስበው ነገር ሜሞሪያን ሳንሴሽን ነው ወይም ደግሞ ትዝታና ትዝታና ስሜት ማለት ደግሞ፣ የምናቀው የለመድነው ነገር ማለት ነው። ስለዚህ ምንም አይነት ለውጥ በኑራችን በህይወታችን በምንፈልግበት ጊዜ የምናቀውን የተላመድነውን አለም ለቀን ትተን ወደ ማናቀው አለም ለመግባት መድፈር አለብን፣ መሄድ መቻል አለብን። መቆም ተፈጥሮ የሌለውን ነገር ለማቆም መሞከራችን ነው የስቃያችን ዋነኛው ምንጭ። የሚቀጥለው ደግሞ የሁሉ ነገር ምንጭ አንጎል በራሱ ነው የሚለውን ሀሳብ እ አንጎል በራሱ አንጎልነቱን ካየ ነው ኤሌክትሪክ ሲግናል ይቀበላል። የቀበለውን ሲግናል ከትዝታችን እና ከትውስታችን በመነሳት ይህ ማለት ይሄ ነው እንደዚህ ሆነው እንደዛ ስለነበረ ነው ብሎ ትርጉም ወይም ሚኒንግ ይሰጣል። የሚመጣውን ሲግናል ወደ ድምፅ፣ ወደ ከለር፣ ወደ ቅርፅ፣ ወደ ትርጉም የመቀየር ብቃት አለው ከትዝታችን አንጻር ደግሞ የተለያየ ልምምድ ይሰጥ። ልምምድ ማለት ስሜት ማለት ነው። ትዝታና ስሜት ደግሞ የአይምሮ አካል ነው። ልምምዳችን፣ ህይወታችን፣ ኑሯችን በጠቅላላ በአይምሮ አሰራር ውስጥ የሚካሄድ ሂደት ነው። ይህንን ሂደት ትሪገር የሚያደርገው፣ የሚቀሰቅሰው፣ የሚነዳው፣ የሚወስነው ደግሞ ሀሳብ ነው። ሀሳብ ደግሞ የንቃተህሊና ወይም የኮንሽስነስ አንዱ ግል ማለት ስለነቃ ነው ኮንሸስ ስለሆንን ነው እንጂ የምናየው ስለምናየው አይደለም የነቃ ነው። አሳቢዎች ስለሆንን ነው እንጂ የምናስበው ስላሰብን አይደለም አሳቢዎች የሆኑ ስላለን ነው። የተገኘ ነው እንጂ ስለተገኘን አይደለም የኖርነው። ለምሳሌ አንድ ነገር እኮ ሊኖር ግን ላይገኝ ይችላል። ከተገኘ በእርግጥ አለ ማለት ነው። አልተገኘም ማለት ግን የለም ማለት አይደለም። ቁስ አካላዊ እይታ ግን እንደዛ ነው የሚያስበው። ማለትም ሰው ማለት አጥንት ላይ የቆመ በቆዳ እየተጠመለለ ስጋ ብቻ ነው ብሎ ማሰብ ማለት ነው ይሄ ደግሞ አንደኛው ኮንትሮል መካኒዝም ነው መንፈሳዊ ማደንዘዣ ነው በረቂቁ አለም በስጋይን በማይታየው አለም ውስጥ የሚሰራ ኃይል አለ ወደ ላይ እንድናይ እንጂ ወደ ላይ እንድንወጣ የማይፈልግ ስጋ መቃብር ነው። መንፈስ ህይወት ነው። ከዚህ መቃብር ውስጥ የሰው ልጅ ነፍስ ወይም ጭንቅላታችን፣ አስተሳሰባችን እንዲወጣ አይዛ ነው። በሃይማኖት ስም አቧራ፣ ጭቃ፣ ስጋ ናችሁ፣ በሳይንስ ስም ደግሞ ባዮኬሚካል ማሽን ናችሁ የሚሉ ከአንጎሎጂ ምንም አደላችሁም እየተባልን ኢንዶክትሪኔት የምንደረገው ይህ ሀይለኛ የሆነ ሜንታል ፕሮግራሚንግ ነው። እና ዙር ዙሩ አላማው ምንድነው? በሰው ልጅ አስተሳሰብ ውስጥ ቁሳ አካላዊነትን መግፋት ነው ማስገባት መንፈሳዊ ንቃት ውስጥ እንዳንገባ የሚደረግ በስነ አእምሮ ዓለም ውስጥ ያለ ትግል ነው፣ ጦርነት ነው። እንዲህ ስንል ሳይንስ እና ሃይማኖት ቦታ የለውም እያልን አይደለም። ቁስ አካላዊ የሆነ እይታ ኢሉዥን ወይም ቅዠት ላይ የተመሰረተ እይታ ነው እያልን ነው። አደጋ አለው። በተጽዕኖ ስር በቀላሉ እንድንወድቅ ያደርገናል። አምላኪዎች፣ ለማኞች፣ ተከታዮች፣ ተገዥዎች፣ ባሮች እንድንሆን ያደርገናል። በዛ ነው አብዛኛው ሰው መንፈስ ነው ስጋ ራሱ ኢነርጂ ነው ስንባል ድንግጥ የምንለው ሜንታል ፕሮግራሚንግ አስተሳሰባችን ላይ ስለተሰራብን። ማለት እንግዲህ ሎጂክ እና ሪዝኒንግን ወይም ደግሞ ምክንያታዊነትን በመጠቀም አገናዝበን የምንረዳው ነገር ነው። ከዚህ በተጨማሪ ደግሞ ኤምፒሪካል የሆነ ሳይንስ የምታምኑ ሰዎች አይ እኔ በቃ ነጭ ኮት የለበሰ ሰውዬ ካልነገረኝ ምናምን ነገር የሚል አስተሳሰብ ያለው ጭንቅላት አለ። ለእንደዚህ አይነት ሰዎች ደግሞ ስለ እንዲ ዴዝ ኤክስፒሪየንስ ማጥናት ይቻላል ሞተው ስለሚነሱ ሰዎች ማለት ነው ሜዲካሊ ሞተዋል ተብሎ ሰርቲፋይ ከተደረጉ በኋላ ከደቂቃዎች በኋላ ከሰዓታት በኋላ የሚነሱ ሰዎች አሉ በሚነሱበት ሰዓት በነበሩበት አካባቢ ሲደረግ የነበረውን እያዩ ነበር አንዳንዶቹ ደግሞ ሰማይ ጄኔሲዮሎጂ ምናምናም የተለያየ ነገር ያወራሉ እዚህ ጋውን ፖይንቱ ምንድ ነው አንጎላቸው መስራት ካቆመ በኋላ ለምንድነው አይምሮ የቀጠለው ምክንያቱም አይምሮ የአንጎል ፕሮፐርቲ አይደለም አእምሮ አንጎልን ይሰራበታል ይጠቀመዋል፣ እንጂ አንጎል አእምሮን አይፈጥር ነው። በሺዎች የሚቆጠሩ ሳይንሳዊ ማስረጃዎች፣ ማረጋገጫዎች አሉ። የተሻለ ማወቅ የሚፈልግ ሰው ያንን መመርመር፣ መመራመር ይችላል። ስለዚህ በስጋ አይናችን ከምናየው ውጭ ሌላ ምንም ሀይል የለም ፣ ሀሳብን አእምሮን የሚፈጥረው አንጎል ራሱ ነው የሚለውን ቁሳዊ አካላዊ የሆነ አስተሳሰብ፣ አመለካከትና እምነት አጥራርገን በዚህ እንዘጋዋለን። ጥያቄ፣ ማስተያየትም ካላችሁ እንቀበላለን። በክፍል ሁለት የሀሳባችንና የሀሳቦች ሁሉ ምንጭ አንጎል ካልሆነ እና ታዲያ ምንድን ነው የሚለው ነገር በትነና በኋላ ይለቀቃል። የስቃያችንም ይሁን የእርካታችን በአጠቃላይ የልምምዳችን መሰረቱ አስተሳሰባችን ነው ብለናል። አስተሳሰባችን ደግሞ የሚወሰነው ከምናውቀው እውቀት አንጻር ነው። የምናቀው እውነትን ከሆነ ነጻዎች ነን። ምክንያቱም እውነት ነጻነት ነች። እውቀት ብርሃን ነች። ተግባራዊ እውቀት ደግሞ ኃይል ነው። ወደ እንደዚህ አይነት ብቃት ጥልቀት እንድንገባ የሚረዱን የተለያዩ መንፈሳዊ ቴክኖሎጂዎች አሉ። ከዛ ውስጥ አንዱ ሜዲቴሽን ወይም የተመስጦ ልምምድ በዚህ ቻናል ላይ በተለያየ ርዕስ አጫጭር ጋይድድ ሜዲቴሽን ይለቀቃል። ጋይድድ ሜዲቴሽን ከብዙዎቹ አንዱ አይነት ነው። አብረን ሜቴት እንድናደርግ ተጋብዛችኋል። ለዛሬ እዚጋ በቃለሁ። በያላችሁበት ሰላማችሁ ይብዛ።